እንግዲህ ጠዋት ባልካችሁ መሰረት ኑዋሚን እንደዚህ ፈክት ድግ ክፈክት ትብላለች ማለት ነው። ምክንያቱም እንግዲህ ጠዋትም ነግሬያችኋሉ። ከዚህ በፊትም በዚህ ቀደምም እንግዲህ ነግሬያችኋሉ ማለት ነው። ኑዋሚን ልጅ እንደሌላ ጨጓራ በሽታ እንደሚያማት ነግሬያችኋሉ ማለት ነው። እንግዲህ በዚህ በኩል በጣም ደስ ብሏታል ማለት ነው። እንግዲህ አብርሃምን በዚህ ደረጃ፣ እንግዲህ ኤርሚያስን በዚህ ደረጃ ኤርሚያስና አብርሃም እየተምታቱ ኤርሚያስም እንግዲህ በዚህ ልክ ተናዶ እሳት ጎርሶ እሳት ለብሶ እሳት ጎርሶ እሳት ለብሶ እንዴት ልጅ የለህም ትለኛለች? ወይዘሮ ዝናሽ መድኃኒት አብልታት ነው ልጁ የወረደባት እንጂ እርጉዝ ነበረች ከፊት ላይ ስታስታውቅ አይቻት አለው። ልቧን ይዛ ነው ያስታወከችው። የእርጉዝ ሴት የሚያደርገውን ሀረካት ነው ያየሁባት። ስለዚህ ልጄን የነጠቀች ወይዘሮ ዝናሽ ናት ብሎ ፎህ ቤት ሲሄድ ማንን ያገኛል? ናሆምን። ናሆምን ደግሞ ምን ለታረግ መጣ? ከዚህ ዘ ባክ ወደ ዘይድ ወደ ቤት መግባት ፈልጋለሁ ሲገፈትረው አትገባም ብሎ ሲይዘው እሱም ሲገፈትረው እሱም ደግሞ አትገባም ብሎ ሲይዘው ግብ ግብ ይገጥማለሁ። ከዛ ግብ ግብ ሲገጥሙ ማን ትመጣለች? ወይዘሮ ዝናይሽ ቀል የተማረው ጊት እንዲያ ወይኔ ነፃነቴን አጥቼ ይች ሳቄ ወይዘሮ ዝናሽ ትመጣለች። ሲጋጠሙ ዳግም ዳግም ዳግም ዳግም ብላ ትጣራለች። ያዘና ይህን ገፈተረና ወይዘሮ ዝናሽን ይዞ አሞጣ አምጦ ሲጭላት ደም ብቻ ደም ብቻ ሆነች፣ ደም ብቻ ሆነች ወይዘሮ ዝናሽ። እንግዲህ በጣም ታማለች ተኝታለች። ደሞ አፈሷል፣ በጣም ደሞ የፈሰሰ ዳግምም እንግዲህ በዛ ልክ የነበረበትን ቂም ይዞ ተወጣ ማለት ነው። ይዘው ለሁለት ቀጠቀጡት እንግዲህ፣ ኤርሚ ለሁለት ይዘው ቀጠቀጡት። ዳግም እንኳን ዲምታ ችግር የለው፣ ምክንያቱም እዚህ በፊት ስለጎረሸው አሁን ብድሩን የመለሰ እሱም ተናግሯል። ብድር ነው የመለስኩ ብሏል። አብርሃም ማለት ነው። አብርሃም ነው ማነ ስሙ እየጠፋብኝ፣ አብርሃም ነው። ኤርሚያስ ኤርሚያስ ማለት ነው። ኤርሚ እንግዲህ፣ በዛ መንገድ ተደብድቦ ወጥቷል ማለት ነው። ከዛ ተደብድቦ ከወጣ በኋላ እኔ ናሆሜ ኑሃሜን አገኛታለሁ፣ እፈልጋታለሁ፣ እንዴት ልጄን ታስወረዳለች ብሎ እንግዲህ፣ እኔን ስለማትፈልጊ በዚህ ደረጃ እንዴት ልጄ ለማስወረድ ትጥራለች? ከዚህ በፊት መድኃኒት ለተወስደ ስትል ያዳገም የሚባለው ልጅ አስጥሏታል ሰው። ስለዚህ አሁንም እሱ ነው እንደዚህ ያደረገብኝ ብሎ በጣም ይጠማመዳሉ ማለት ነው። ከዛ ሲጠማመዱ እርጉዝ አለመሆኗን አምራን ስትሰማ፣ አምራን ደግሞ ታብዳለች እንዴ። እርጉዝ አልነበረች፣ አስወጥታው ነው እንጂ እርጉዝ ናት እርጉዝ አልነበረች ትላለች ምክንያቱም አምራን ኑሃሚን እርጉዝ ካልሆነች እንትን ትላለች ገባችሁ ትፈራለች ናሆምን ታገባዋለች ብላ ትፈራለች ናሆምን ታገባዋለች ብላ ትፈራለች ምክንያቱም ናሆምን እርጉዝ ካልሆነች አቶ ላይኩን ናሆምና ኑሃሚን እንዲጋቡ ይፈልጋል ማለት ነው ከዚ አቶ ላይኩን ደግሞ እንግዲህ እንደዚህ በምታዩት መንገድ አልታረቅም ብሎ ነበረ ከዛ በኋላ ኤርሚያስ እኮ መትቷት፣ ወይዘሮ ዝናሽን መትቷት። እንዴት ሚስቴን በሌለሁበት እኔ ልጣላት እንጂ እሱ እንዴት ሚስቴን ይመታል? ይልና እሳት ጎርሶ እሳት ለብሶ ይሄዳል ማለት ነው። ይሄድና ኤርሚ ሊማታ ይሄዳል ማለት ነው። ሽጉጤን አምጡልኝ፣ ሽጉጤን አምጡልኝ! እንዴት በሌለሁበት ሚስቴን እንደዚህ ዱቄት አድርጎ ይመታታል? እኔ እንደፈለግኩ ላድርጋት እንጂ እሱ እንዲመታት አልፈቅድም ትላለች፣ ይላል ማለት ነው። እሱ እንዲመታት አልፈቅድም ይልና ይልና እሱ እንዲመታት አልፈቅድም ይልና በዚህ በኩል ይሄድና ኤርሚል ለመምታት ይታገላል ማለት ነው። ከዛ አቶ ላይኩንም ማነዋዋቱ ተሰማም፣ አረ አቶ ላይ ይኩን አረ ምንድን ነው? አረ እባክህ፣ አረ እባክህ፣ እለግደል እኔ እንግደለኝ እንጂ እሱን አትምተው፣ ምክንያቱም ጦስ ነው የሚሆንብህ። አንተ እኔን አትፈልገኝም? አረ አብሮ አደግ ጓደኛ ምናምን እያለ እንግዲህ ኤርሚያስን ያስጥለዋል ማለት ነው ኤርሚያስም እንግዲህ ሩጦ ያመልጣል ንኤሜም ተሰማለች እንግዲህ እናቷን እንደመታት ትሰማለች ከዛ ብር አልሰጠህም በምክንያት ነው እናቴን ልትመታት የቻልከው ምን አስበህ ነው በኗሚን አብረህ ነው እናቴን መታት በቃ ሁሉም ይጠላል ማለት ነው ግን ሁሉም ሰው ከቤት ውስጥ ወይዘሮ ዝናሽን ዘግቷታል ሁሉም ሰው ገና ንኤሜን አልሰማችም ግን ንኤሜን ብትሰማ ምንም አትልም ምክንያቱም ለምን መሰላችሁ የእናቷ ልጅ ስለሆነች ደግ አረገች እባክሽ፣ እና ተሳካልሽ ነው እንጂ የምትላት እናቷን አትዘጋትም ማለት ነው። በሌላ በኩል ዳግም እባክህ ሂድልኝ፣ አሁን ከታረቅን ናሆም እና ነዋሜን በነገራችን ላይ ሊያስታርቋቸው ነው። አቶ ላይኩን እና ወይዘሮ ዝናሽ ሊያስታርቋቸው ስለሆነ እባክህ እነሱ እኔ ሊያስታርቁኝ ነው። ስለዚህ አንተ ውጣልኝ እባክህ፣ እያየህ ነው ስቃይን ያለሁበት ነገር እያየህ ነው ትለዋለች ማለት ነው። ከዛ ወይ ነዋሜን ደግሞ ለናሆም ዝራሽ ወይዘሮ ዝናሽ ሌላ ታሪክ አለ ዳግም። ዳግም ምን ዳግም የጓደኛዋ ልጅ ምን ታዲያ እሱ ምን ምን ምን አለ ማለት ነው ልትነግረው ነግረዋለች፣ እንጂ ሲጀመር ነግረዋለች። የእሷ የመጀመሪያ ልጇ ነው ሊያንተ ደግሞ ትልቅ ወንድምህ ነው ብላ ነግረዋለች። ምክንያቱም ጭራሽ ይህን ሁሉ ጉድ ይዛ ነው ምናምን ብሎ ጭራሽ የባሰ ሌላ ታሪክ ማለት ነው። ሌላ ታሪክ ይህ ሁሉ ሆኖ የወይዘሮ ዝናሽ ጉድ ተጋልጦ ላይኩን ይቅር ካላት በኋላ ናኦሚን ኑሃሚን ማለት ነው ኑሃሚን ችግር ውስጥ ነው የምትገባው። ልንገራችሁ፣ በጣም ችግር ውስጥ ትገባለች። ምክንያቱም ምን መሰላችሁ፣ ችግር ውስጥ ትገባለች ያልኳችሁ እንግዲህ ከተረዳችሁ፣ ይተረዱ ከዚህ በፊት ኖሃሚን እርጉዝ አይደለችም ብያችሁ፣ እርጉዝ ካለመሆኗ ከተረዳችሁ አሁን ደግሞ ችግር ውስጥ ትገባለች ብላችሁ ምን መሰላችሁ ናሆምና ኖሃሚን ሲያስታርቋቸው አቶ ላይኩንና ወይዘሮ ዝናሽን ሲያስታርቋቸው ዳግም ልጇ እንደሆነ ይሰማል፣ ላይኩን ይሰማል ማለት ነው። ከዛ በኋላ ንጹህ ትሆናለች ማ ወይዘሮ ዝናሽ ንጹህ ትሆናለች። ወይዘሮ ዝናሽ ንጹህ ከሆነች በኋላ ወይዘሮን ዝናሽ ኑሃሚን ትበቀላታለች ማለት ነው። በጣም በዕጥፍ በዕጥፍ ነው የምትበቀላት። ስቃይ ውስጥ ነው የምትገባ፣ ስቃይ ውስጥ ነው ኑሃሚን የምትገባው። አንደኛ ከቤት ያሉት እህቶቿ ቦታው መቼ ነው የሚገዛ? ቤቱ መቼ ነው የሚገዛ? እያሉ እንግዲህ ባናት ሊደፉ ነው። ቤቱ ከተገዛ በኋላ ቤቱ በአቶ ላይኩን ስም በአቶ ተሰማ ስም ከተገዛ በኋላ እነ ገነትና ኤደን ኖዋሚን አስበውላታል፣ አቅደውላታል። ገነት፣ ኤደን፣ ወይዘሮ ዝናሽ ይቅርታ ይባባሉና አንድ ላይ ነው የሚሆኑት ይህ ከአንድ ላይ ነው የሚሆነው። ከአንድ ላይ ሆኖ ሆኖ ኖአሚንን የሚበቀሟት ማለት ነው። ምክንያቱም ኖአሚን ዝናሽ ከድርጅቱ እንድትሰራ አትፈልግም፣ ከድርጅቱ እንድትሰራ አትፈልግም። ደግሞ ናሆምና መነባቶ ላይኩንን አትሰዳቸውም ወደ ውጭ፣ ቦታውም እንዲገዛላቸው አታደርግም። ምክንያቱም ምንም የተደበቀ ሚስጥር ስለሌለባት፣ ከዛ በኋላ ምንድነው የሚፈጠረው መሰላችሁ አምራን የውሸት እንደሆነ ያረገዘችው ልክ ጋሼ ጋሽ ላይኩን ጋሽ ላይኩን ያሰልሏታል። እንደ በፊቱ ማለት ነው፣ እንደ በፊቱ ሰላይ ይልኩባታል። ከማ ከአምራ አልጋ ከአምራን ጋር ላይኩን ሰላይ ይልክባትና ከዛ ሰላይ ከላከባት በኋላ እርጉዝ እንዳልሆነች ከኤርሚያስ ጋር ታወራለች። ኤርሚያስ ያስጨንቃታል፣ ብር አላመጣሽ እያለ ያስጨንቃታል። በሚያስጨንቃት አምራንን ያስቀረጽና ወስዶ ለናሆም ይሰጠዋል። ይሁን ልጅ ራሱ የለህም፣ ያውቃኑ በስምህ የምትነግድብህ ኢዴን አስመርምር ያለው ያለችው ውሸቷን ነው ምናምን፣ በጭራሽ ውሸት ነው፣ በቃ ውሸት ውሸት ነው። ኢዴን አላስመረምረችው እርጉዝ አይደለችም። በመጨረሻ ላይ በዛ የተነሳ ድብልቅልቅልቅቃ ታብሮ ቤቱ እንዳዲስ እንዳዲስ ይቀወጣል ማለት ነው። እንዳዲስ ከተቀወጠ በኋላ ናሆም ድሮ ሲጠጣ ሲሰከር የነበረው ልጅ ሚስቱ ይዛው ትመጣለች። ናሆም ፍቅረኛ ነበርኩ ድሮ ካሜራን በፊት ብላ ትመጣለች ልጅ ይዛ ማለት ነው። ከዛ ልጅ ይዛ ትመጣለች። በመጨረሻ እንግዲህ ጊዜው ማህርነ ክርስቶስ እኔ ግን እግዚአብሔር ናላቸው አንዳንድ ጊዜ ስጽፎ የነበረውን ደራሲ ነው። እንዲነሱ የሰረቁኝ። ይህን ፊልም በነገራችን ላይ ድሮ ድሮ እኔ ጽፌው ነበረ። አንዳንድ ጊዜ ማለት ነው። እኔ ስናገር አበዛሹ ብላችሁ በውስጥ የምትቃጠሉ ሰዎች አላችሁ፣ እና ለእናንተ በእውነቱ ልበነስታችሁ፣ ምክንያቱም ድራማውን እኔ ከዚህ በፊት ገና አውቀዋለሁ። አንዳንድ ሰው ግን ትዝ ይላችኋል የሆነ ነገር እያወራ እየሳቀ ሰውን የሚያናድድ ሰው ታቀላችሁ እኔ ራሱ አሁን ይህን ቪዲዮ ምሰራው ለሊት ነው ማለት ነው እንቅልፍ እያዳፈኝ ነው እየሰራት ያለ ቪዲዮ ግን ማለፌቱ የማወራው ነገር ትዝ ሲለኝ ድራማውን አውቀዋለሁ ድራማ ውን አውቀዋለሁ ለማለት ያክል ነው። እና ለማንኛውም እየሳቃችሁ ከማልቤት ሳቅ ያስገባላችሁ ብዬ ነው። ከዛን እንደዛ ብሎ ልጁ ይመጣል፣ የናሆም ልጅ ይመጣል ማለት ነው። ከዛ ዳግምን እባክህ ሄድልኝ ትለዋለች። አልሄድም በጭራሽ ነው ማልሄደው ጉዴ ፍረጥ ይላታል። ያውቃል ላይኩን ማለት ነው። ከዛ እነዚህ ደግሞ መቼ ነው ቦታው ይገዛልን? አሁን ለምንድን ነው ናሆም ይች ሄደን ማለት ነው እርጉዝ አይደለችም። ለምንድነው እርጉዝ ያልሆነችው ብላ ትናደዳለች። ከእናቷ ጋር ሆና ማለት ነው እኮ እርጉዝ መሆን ነበረባት እያለች ይቺ ትናደዳለች። እባክሽ ሐኪሞቹ ተሳስተው ነው የሰጧት እያለች ለዘች ስትናገር ለገነት ስትናገር፣ ኤደን ገነት ደግሞ ምን እርጉዝ አይደለችም? እንዴት እንዴት ይህን ሁሉ መሥዋዕት ከፍዬ እንዴት እንዴት ትላለች። እንግዲህ ያው በጊዜው የሆነ መስሎ ሁሉም ሰው ተቃውሷል። አሁን ግን አንቺ ቢኖርም ልጄ እንዳተረፍሽልኝ ነው ምቆጥረው፣ ትላታለች ወይዘሮ ገነትን ማለት ነው። ወይዘሮ ገነትን አንቺ እንዳተረፍሽልኝ ነው ምቆጥረው፣ ልጄ ቢኖርም እንዳተረፍሽልኝ ነው ምቆጥረው ምናምን ብላለች። ና ከዛም መጨረሻ ላይ ግን መቼ ነው ቦታው የሚገዛ? ተሁትዬ እስኪ ጠይቂው አንቺ፣ ቦታው ይገዛልን ከገዛልን አይቀር ምንድን ነው ቀስ ቀስ ማለት ይስኪ፣ ይግዛልንና ያሳርፈን ምንድን ነው ነገሪው ትላለች። ከዚ አቶ ላይ ኩን ደግሞ ተሄድና ወይዘሮ ገነት አቶ ላይ ኩን ትለዋለች። ከነ ተሰማ ጋር እንደ ድሮ አይደለንም። ምን ነው አብራችሁ አይደላችሁ? እንዲ ያለነ አብረን ያለነ ግን ምን መሰሎት? ያው አብረን እንሆን እንጂ ተለያይተለን አልጋ ላይ ነው እንዴ አማራሽ እንዴ ነቲ ፀጉሯን ታበጥራለች፣ ፊቷን ታበጥራለች። አቶ ተሰማም ወይ ዞር ብሎ ቢያያት ወይ ጉድ! ምንም ዞር ብሎ እያያት አይደለምን? አቶ ተሰማ እኮ አንቺን ሴትዮ የሆነ ነገር በላት እና እኔ የምፈልገው እንደ ድሮ የኔና የሷ አልጋ አንድ ላይ እንዲሆን ነው የናሆም የሜና አልጋ ደግሞ አንድ አካባቢ እንዲሆን ነው። እኔ አሁን እንደ ልጅ ከልጆች ጋር ነው መተኛ። እያየኝ አይደለም። እየተመለከተኝ አይደለም። ቢጃማ ለብሳለው እቀባባለው። አልጋው ላይ ቁጭ ስል ውጭ ብሎ ነው የሚያባራ። አቶ ላይኩን እሱ እንግዲህ ወንድማችን አይደሉ? እሱ አይደለ ይህን ሁሉ ነገር ያደረጉልን ሰው። ስለዚህ ለሶስት ልንገሮ። አቶ ተሰማ አልጋ ላይ ሂጅ ቁጭ ስል ሂጅ ውጭል ነው የሚለኝ። አቶ ተሰማ ደግሞ ውጭ ነው የሚለኝ። አቶ ላይኩን ደግሞ እንዴ ገና አሁን እንዴት አልጋ ላይ ትውጫለሽ! ታሞ ሰውየው እያየሹ ኩርሲ ላይ ተቀምጦ አንቺስ እንዴት አሰብሽው አልጋ ላይ መውጣቱን አልጋ ላይ መውጣቱን? በገነት አይዞሽ አልጋው ላይ ለመውጣት ትደርሱበታላችሁ! እኔ በምችለው ቀስ ብዬ አስታርቃችኋለሁ። አሁን እኔ ትንሽ ችግር ስለሆነ ያለብኝ የቤቴን ነገር ልጨርስና ያንቺን እና ያቶ ተሰማን ነገር ደግሞ አስተካክላለሁ። አልጋው ላይ መውጣቱ ግን ይቅርብሽ ተረጋጊ ቆይ ምክንያቱም አሁን እሱ ኩርሲ ላይ ነው ያለ ያው ያ ነገርም ላይስተካከልለት ይችላል እየኮ ነው ወይዘሮ ገነት ይላል እሱ ስ ልክ ነዎት ግን እንደ ድሮ ኤደንንም ልጄ እኔንም ሚስቴ ኗሚንም ልጄ እንዲላ ትፈልጋለሁ በእውነቱ በጣም ተጸጽቻለሁ ትለዋለች ትለዋለች ይህም ቤት ም እኮ ልገዛላችሁ እየተደዋወልኩ ነው ዝም አላልኩም ያው እንዳየሽኛ ክን ቤት ቆይቼ ነው እንጂ እኔ ዝም አላልኩም። ይህን ቦታ ምንገዛላችሁ ነው እየተነጋገረን ነው። ላይኩን እንግዲህ ስ ያፍጥኑት ፍጥነቷ፣ እግዚኦ ማረና ክርስቶስ ለቦታው ያላት እንትን። ከዛ በኋላ ኤደን ደግሞ ትሄድና እማዬ ቶሎ ቶሎ ብለሽ እዚህ ሰውዬ ጋር የሆነ ነገር ጀምሪ ቶሎ ቶሎ ብለሽ አረገዝኩ በይ ትልና፣ ወይዘሮ ገነት ግን በነገራችን ላይ አረገዝኩ ትላለች። አቶ ላይኩን ይተኛል አልጋው ላይ ሂዳ ተጋድማ አረገዝኩ ትለዋለች። አረግስኩ ትለዋለች። ለአቶ ለተሰማ ማለት ነው። ገነት ቦታው ሲገዛየት አረግስኩ ትለዋለች። ምክንያቱም ብዙ ነገር ጠንስሼለታለሁ፣ ዝም በይ ዝም ብለሽ እየተባባሉ ነው ከኤደን ጋር። ኤደን ደግሞ ኖሃሜንን አለቃትም ብቻ፣ ቦታው በስማችን ይገዛ እንጂ አለቃትም ብላለች። እየፈከረችባት ነው። እንዳልኳችሁ እንግዲህ ከመጀመሪያው ከመግቢያ ላይ እንዳልኳችሁ የወይዘሮ ዝናሽ ሚስጥርም እንዳለ ውጥጥት ይላለይ ከዛ በኋላ ወይዘሮ ዝናሽ ከውሸት ኑሮት ከድብቅ ኑሮት ትወጣለች። እዛ መጨረሻ ላይ ግን ፈተናው የሚጀምረው ከኖሀሚን ላይ ነው። ኖሀሚን በጣም ነው የምትሰቃየው። በድርጅቱም ሂዳ ሂጠፋ፣ ሂጎደለ እያለች አንጎል ታደርጋታለች። እዚህም ከቤት ደግሞ እነ ወይዘሮ ገነት እንዳልነበር እያደረጉ እየመረዙ ምን እያሉ ብቻ ሰላም አይሰጧት። በዛ በዛ ምክንያት ትናደድና ከኤርሚ ጋር ትፋቀራለች ማለት ነው።